የአማራ ክልል ከፍተኛ የስራ ኃላፊዎች የ2017 በጀት ዓመት የስድስት ወራት የክልሉ መንግስት የሰላም የልማትና የመልካም አስተዳደር አፈጻጸምና የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ ውይይት አድርገዋል። በስድስት ወሩ የታዩ ለውጦችን ስዳይ በተለይ በዋና ዋና ዘርፍ የምንላቸው በግብርና፣ በኢንዱስትሪ፣ በማዕድን አካባቢ ምርታዊ ለውጥ የታየበት በስድስት ወሩ ካቀዱ አንጻር በአብዛኛው ስኬት የተፈጸመበት እንደሆነ አይተናል። በክልሉ ውስጥ ባጋጠመው የጸጥታ ችግር ምክንያት የትምህርት ዘርፉ በከፍተኛ ሁኔታ የተጎዳ መሆኑም የተገለጸ ሲሆን በክልሉ የሚገኙ የፋይናንስ ተቋማት የማበደርና ቁጠባን የመሰብሰብ አቅም ውስንነት ማጋጠሙም ኃላፊው ገልጸዋል። ዋነኛ ነት የተጎዳው ትምህርት ሴክተሩ ነው። ትምህርት ሴክተሩ በኔጌቲቭ ስድስት እስከ መውረድ ደርሷል። የትምህርት ሴክተሩ እንግዲህ መውደቅ ከሰሜኑ ጦርነት ጀምሮ ነው ጉዳት የደረሰበት። አሁን በተለይ በርካታ ተማሪዎች እንግዲህ ወደ ሰባት ሚሊዮን ተማሪዎች አቀደ ወደ ሁለት ነጥብ ሰባት ሚሊዮን አካባቢ ናቸው ትምህርት ቤት ያሉት ይሄ ትልቅ ጉዳት አድርሷል። ሌላው ንግድ፣ ሆቴሎች ላይ የመቀዛቀስ ኢኮኖሚ አሳይቶናል። አልፎ አልፎ ትራንስፖርቶች ላይ እነዚህ ትልቅ ጉዳት የደረሰባቸው ስለሆነ በቀጣይ የንግድ የሆቴል የቱሪዝም አገልግሎት ላይ መነቃቃት ቢፈልግ ነው። ሌላው የፋይናንስ ተቋማት ነው። ብድርድም በማበደር ቁጠባንም በመሰብሰብ ትልቅ ጫና ውስጥ እንደገቡ የኢኮኖሚ ጥናታችን ያሳያል፣ ሪፖርቱ ያሳያል። የብልጽግና ፓርቲ አንደኛ መደበኛ ጉባኤ በወሰናቸውና ባስቀመጣቸው አቅጣጫዎች መሰረት ከዘላቂ ሰላም ግንባታ ጎን ለጎን በገጠር ልማት ዘርፍ በተሰራው ስራ በክልሉ ከፍተኛ ለውጥ መመዝገቡንም የግብርና ቢሮ ኃላፊው ዶክተር ደረሳሉ ተናግረዋል። ከ7 ነጥብ 1 ሚሊዮን ኩንታል በላይ የአፈር ማዳበሪያ በማሰራጨት እንዲሁም ደግሞ ሌሎች የግብርና ምርት ማሳደጊያ ቴክኖሎጂዎችን በሰፊው በማሰራጨትና እና አርሶ አደራችን እንዲጠቀም በማድረጋችን ወደ 92 ፐርሰንት የሚሆነውን ግባችንን አሳክተናል። ለምሳሌ እኛ በመኸር እናገኛለን ብለን ያስብነው የነበረው 169 ሚሊዮን ኩንታል ምርት ነው። ከበልጉ ጋር ተደምሮ አጠቃላይ ወደ 17 ሚሊየን ኩንታል ምርት ማግኘት ችለናል። ባለፉት ስድስት ወራት በክልሉ የነበረው የስራ ክንውን ለረዥም ዓመታት ሳይጠናቀቁ የጠናቀቁ የአፈጻጸም መጓተት ያጋጠማቸውን ፕሮጀክቶች ጭምር ለማሳለጥና ለማጠናቀቅ እድል የሰጠ መሆኑም ተገልጿል። ተጀምረው ሳይጠናቀቁ ቁሞ የቀሩ የመስኖ ፕሮጀክቶች ልዩ ትኩረት ተሰጧቸው እየተሰሩ ነው ያለ። ለምሳሌ ወስደን ብናይ የመገጨን ግድብ ብንወስድ ጎንደር እየሰራን ያለ ነውን በጣም ብዙ አመታት ችግር የነበረበት ፕሮጀክት ነው። ክቡር ጠቅላይ ሚኒስትራችን ባደረጉት ጉብኝት አይተው አንዳንድ ማስተካከያዎች እንዲደረጉና ድጋፍ በማድረጋቸው አሁን ወደ ከ60 ፐርሰንት በላይ አፈጻጸሙ እያደገ መጥቷል። በከተማ ልማት ዘርፍም በኮሪደር ልማት የከተሞችን እድገት ማሳለጥና ለነዋሪዎች ምቹ ከባቢ መፍጠር፣ ዜጎችን የቤት ባለቤት ማድረግ እንዲሁም የከተሞችን የትራንስፖርት አገልግሎት በማዘመን በኩል ውጤታማ አፈጻጸም ተገኝቷል ተብሏል። በተለያየ የኑሮ ደረጃ የሚገኙ በተለይም ዝቅተኛ የህብረተሰብ ክፍሎች በርካታ ቤቶችን በተለያዩ ከተሞች በክልላችን መገንባት ተችሏል። ይሄ በብዛት በህብረተሰብ ተሳትፎ መንግስታዊ ካልሆኑ ድርጅቶች በሚሰበሰብ የተለያየ ሀብትና እንደዚሁም ደግሞ መንግስትም የራሱን ኮሚትመንት መውሰድ በከተሞቻችን ያሉ መናኸሪያዎች አገልግሎት አሰጣጣቸው ዘመናዊ እንዲሆኑ ለተንቀሳቃሾች ምቹ እንዲሆኑ የማድረግ ስራዎችን ማከናወን ትችላል። የፓርቲውን ሁለተኛ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ከመሪዎች ጀምሮ ለአባላትና ለደጋፊዎች እስከ ታችኛ መዋቅር ግንዛቤና ግልጸኝነት ለመፍጠርም ይሰራል ተብሏል። የጉባኤውን ስኬቶች፣ ውሳኔዎች፣ አቅጣጫዎች እንዲሁም በዚህ ማዕቀፍ ውስጥ ያሉ ተግዳሮቶችን ጭምር በጥልቅ እየተወያየን እየተነጋገርን እንሄዳለን ማለት ነው። በአንድ በኩል ለአመራሮቻችን ግልጽነት መፍጠር፣ ለአባሎቻችን ግልጽነት መፍጠር፣ ለመንግስት ሰራተኛው እና ለክልሉ ተወካይ የህብረተሰብ ክፍል ግንዛቤ መፍጠር አስፈላጊ ስለሆነ ውሳኔዎቹና አቅጣጫዎች ቁጥር አድርገን እስከታች እናወርዳለን።